መጀመሪያ ልጅ አትወልድ ምተብዬ ነበርኩኝ። እውነት ከሆነ ልጅ ከሰጣኝ በንጠ የሆናለሁ ደግሞ እሱ ልጅ ከምን በሽታ ነው ልጅ ምርማራ ብዬ ሄርኩኝ። ኤች አይ ቪ አለ እግዚአብሔር ካለ ይፈውሰኛል ብዬ ልክ ከገባው በኋላ ሲጸለኝ ፒቴ ላይ መጣ እጄስጭን አየሁት። ካየሁ በኋላ ልክ ተፈውሼ ሄድኩኝ ወደ አላርት ሄድኩኝ፣ እና ድንገተኛ ገባሁ። አረ ኤች አይ ቪ የለሽም ነፍስ ጥሩ ስምንት ወር ስሞላ ትክክለኛ አሉ ም ካንሰር አለብሽ እና በኦፖርሽን ትወልጃለሽ ምንም አልነኩኝም ልክ እኔ ድንገተኛ ከገባ በኋላ ያ ዶክተሮቹ አላገኙኝም 12 ሰዓት ልክ ወለድኩ ነው ሰዓት ወልጂ አትምጪ ዶክተሮች ያለው ትክክል አይደለም አለ አሜን ነው አሜን ነው ወይ እሺ ምስክርነት አለ የሚል ሰው ካለ አንድ ምስክርነት እንቀበላለን አረጋሽ ይባላል ብዙ በሽታ ነው የተፈወስኩኝ። መጀመሪያ ልጅ አትወልድም ተብዬ ነበርኩኝ። ና እዚህ በፊት ኦርቶዶክስ ነበርኩኝ። እዚህ መጥቼ ነው እግዚአብሔር የተቀበልኩኝ። ና እውነት ትወልጃለሽ አለ። ያን ጊዜም አላመንኩም፣ እና ቼክ አርጋል ወይም ውሃ ሰጠኝ፣ ሂጄ ቤት ውስጥ ጠጣሁ። እውነት ከሆነ ልጅ ከሰጠኝ በንጣ የሆናለሁ ደግሞ እውነት፣ እሱ ልጅ ከሌለኝ ሂጄ ማስቀለ ገዝቼ አርጋለሁ አልኩኝ። ጌታ ልጅ ከሰጠኝ ጌታ እንቀበላለው፣ ካልሰጠኝ መስቀል ገዝቼ ያደርጋለሁ ነው ያልሽው። ከምን በሽታ ተፈውሰሽ ነው ልጅ ይዘሽ የመጣሽው? ከኤች አይቪ ከኤች አይቪ ተፈውሰሽ ነው ጌታ ክብር ያንሳል። ከዚህ በላይ ለጌታ ክብር ይገባዋል። ስትመጪበት የኤች አይቪ መድኃኒት እየተጠቀምሽ ነው የመጣሽው? እዚህ ቤት ነው የተጣ ከዛ በኋላ አሁን ቤት ለእርግዝና ምርመራ ብዬ ሄርኩኝ። ኤች አይ ቪ አለሽ አለኝ። ከዛ ኤች አይ ቪ አለ አልኩኛው አለ መድኃኒት ሰጠኝ። እና በጣም ትልቅ ነው መድኃኒቱ እና ይዤ የመጣሁትና ሲወጥ በቃ በጣም ልቤ አልቻለም። እና ማታ እኔና እሱ ተኝተ ነበረ አለቀሰኝ። ከዛ የሆነ ጎፋ ቸርቻ አለው አለ አራጎፋ እኔ አልሄድም እና ትራንስፖርትም የለኝም። አቤጋ እግዚአብሔር ካለ ይፈውሰኛል ብዬ መጣሁ መድኃኒት እጂ ከዛን ልክ ከገባሁ በኋላ ስትጸለይም ፒቴ ላይ መጣ እጄ ስጭን አየሁት። ካየሁ በኋላ ልክ ተፈውሼ ሄድኩኝ። ቼክ ያድርግ ስለኝ ግራርም አልሄድኩም። ወደ አላርት ሄድኩኝና ድንገተኛ ገባሁ። አረ ኤች አይ ቪ የለሽም ነብስ ጥሩ ነሽ አለ። ለጌታ ይጨበጨበ ለጣጣ ስምንት ወር ሲሞላ፣ ወይኔ ትክክለኛ አይደለሽም አሉ። ምን ነው ደሞ አልኩኝ። ካንሰር አለብሽ እና በኦፖርሽን ትወልጃለሽ አሉ። አረ ሲጀመር ኦፖርሽን? አዎ አለ። ዶክተር ነው ያለው፣ እግዚአብሔር ነው ያለው? እግዚአብሔር እንደዚህ ያለልኝም ብዬ መጣሁ ቸርች። ከመጣሁ በኋላ ተነሽ ያለኝ እሺ ብዬ ተነሳሁ። ልክ አርብና ቅዳሜ ኮንፍራንስ አለ እዚህ ቤት። እኔ የመጣሁ ሮብ ነው። ሳትወልጂ አትምጪ ዶክተሮች ያለው ትክክል አይደለም አለ ክብራም ጥሩት ለጌታ። ከዛ ሄድኩኝ፣ ሲሄድ እነሱ ማዚያ ማዚያ 30 ካለቀ በኋላ በአምስተኛ ቀን እዚ በኦፕሬሽን ትወልጃለሽ አሉ። ልክ እዚ ከገባው ደሞ ሲወጣ አፈር ነበረ፣ እሱ አላየም። እንደዚህ የረገጠው አፈር እዚህ ሄድኩኝ ወደ ቤት። ቀጠሮ 30 ካለ ካለፈ በአምስት ቀኑ ነው እኔ ደግሞ ማዚ 23 ነው ሚጢ ማታ ሲይዘው ሮብ ልክ ሄርኩኝ ሐሙስ ልክ 12 ሰዓት ሂመም ተሰማኝ፣ እና ለአቤ ደወልኩኝ። ኔትወርክ አይሰራም እና እሱ ደግሞ ተኝቶ አሞኛል ብሎ ተኝቶ ነበረ። ለምን ትደውላለህ አቤ? እዚ ነው የካሳ አመት ምለው ጥቅስ ጥቅሳለህ ወይ ለጌታ ከዚህ የበለጠ ጨብጨባ እልልታ ይሁንለት። ከዛ ፎቶ የካሳመት የሚለው ጥቅስ እቤታችሁ ላይ አለ። ከዛ አለቸገርም። ከዛ ነው እንዳደውል በቃ አልኩኝ። እሺ አለ። እሱን ቁጭ ያለ ተገረመና ጠጣ አለ። ስም አልኩኝ አለ። ውሃ አምጣልኩኝ። በኩባያ ሰጠኝና ጥቅሱ እንደዚህ ነካውትና ውሃ ነከርኩኝ፣ ጠጣው ከዛን ልክ አሁን ቤት በግር ነው ሄድኩኝ። እኒ ስለኝ ለማኪና እንደውል ስለ አረ ችግር የለም እንሄዳ አልኩኝ። ሄድኩኝ። ልክ እዚህ ደግሞ ካባጋ ሲደርስ ሰይጣን በዚህ ብትወርቂ ትንሽ ይመሙ ይቀንሳል ይላል። በኢየሱስ ስም አልኩኝና ወይ በዚህ ልውደቀው አልኩኝ። በቃ ጨነቀኝ። እዚህ ጋር ሲደርስ የሆነ ልጅ ነበረች። እነሱ ወደዚህ እየመጡ ነው እነሱ እነሱ ነው መሰለኝ ድንጋ ነበረ፣ ቁጭ አልኩኝ። በጣም አመመኝ፣ አልቻልኩም በዚህ ከወደኩኝ ትንሽ ይቀነስኝና በዚህ ልሂድ አልኩ። ከዛም ብቅ አስ ብለሽ እንሂድ በባጃጅ እንድረስ አለኝ። ልክ እኔ ድንገተኛ ከገባሁ በኋላ ያ ዶክተሮቹ አላገኙኝም። 12 ሰዓት ልክ ወለድኩ። በምጥ ነው የወለድሽው። ምንም አልነኩኝም ክብርታመጡም በቃል የመጣ ነው። ችይቪ የተሸከመውን ፈውሰው እግዚአብር ልጅ ከሰጠ ዛሬ ለማን ነው ቃል ማውጆ እጅ ከፋርግ ጠላት ያወጀው ዛሬ ምሽት ይራገፏል። እግዚአብሔር ያለው ይፈጸማል። ሜ ሀ 18 ላይ አንዳንድ ሰው የሚታየው ነገር አቅፎ ይመጣል። ሜን

ተፈጸመ ሲ እግዚአብሔር ሰው አንተ የምትለው ካለ ንገረኝ እኔ ካሳሁን እባላለሁ ያደግኩኝ እዚህ አዲስ አበባ ሉካንዳ ነኝ ሉካንዳ እዚህ ቃሊዮት ኮልፌ ሉካንዳ ቃሊዮት መካነ ኢየሱስ ቸርች ነው ማገለግለው እዛ ነው ያደግኩኝ አዲስ አበባ ነው ያደግኩኝ ከዛ በኋላ የሆነ ምክንያት ገጠር ይልኩኝ ዛራ ማለት የዛራ ልጅ ነኝ እዚህ ነው ያደግኩኝ ዛራ ሲሄድ እሷን ድንገት አገኘኋት ከዛ በኋላ እንመረመር ተብለን ስንሄድ፣ ከዛ በኋላ እሷ ኤችአይቪ አለ፣ አንተ የለም። ስትመረመሩ ኦኬ፣ ኤችአይቪ አለ አሉ። ስትመረመር ምንም የእሷ ምንም የእኔ ምንም የለም፣ የእሷ አለ ምናምን። እሷ እንዳታገባ ብሎ እኔን አባረሩኝ እሷን አስቀሯት። እሷን ሲያስቀሩ እኔ ወደ አዲስ አበባ ስመጣ፣ ከዛ አርባ ምንጭ ላይ እሷ ያለቀሰች ነበረ። ብራዘሮች ናት፣ አባቶቹ ሀብታም ናቸው። እንዳታገባ ምንም የኤችአይቪ ሴት እንዳታገባ፣ ለአንተ ምንም አያደርግም ሲሉ እሷ ያለቀሰች የደወለች ስታስቸግር በቃ ነ ያልኳት ነ ያልኳት። እነሱ ከቤት አባረሩኝ ከእሷ ጋር እዚህ ፋና እሷ ስለምታቀው እዚህ አሁን አንድ አመት ይሆናል እሷን ካገባው ምንም ነገር ያው ኤች አይ ቪ ምንም የለኝም፣ እሷም የላትም። ነፃ ወጣች ነፃ ወጣች። ምንም ነገር የለኝም። እግዚአብሔር ሰማይ ይባርክ። ከዚህ የበለጠ የዛችሁ ተባወነ አሁን ተነስ። ይህ ያደረገው ጌታ ስሙ ይባረክ። ይህም ብላቴና ስሙ ማነው? ነው ቃል ኪዳን ሴት ነች አራ ቃል ኪዳን። ጌታ በኢየሱስ ክርስቶስ ስም እቺን ብላቴና ባረኳት። ብሩክ ትሆን። በዚች ብላቴና ምክንያት ቤተሰባቸው ሙሉ ይሆን። የተኛውም ጭንጋፋ የተኛ አዋጅ ይሰበር በኢየሱስ ክርስቶስ ኃያል ትሆን በኢየሱስ ከወለድኩኝ በኋላ አራስ ነበርኩኝ። አሁን ቤት ነበርኩኝ እና ላንቴ ደወልኩኝ። ሳምባ ምች አልጋ ያዥ ያሉኝ። አልጋ ቤት አኩም ቤት ማለት ለህፃኑ ነው። አዎ ሳምባ ምች። አዎ እሺ። ከዛም በኋላ ወደ አንቴ ጋ ደወልኩኝና አንተ ደሞ የእግዚአብሔር ቃል ልጆች የእግዚአብሔር ሲጦታ ነው ይላሉና አትሞችም በሰላም ትወጫለሽ አልከኝ። እሺ። ከዛ አንተ ልክ ቅዳሜ ጸለቅ ይሁድ ወጣውትኔ ሳትተኛ ሰምታችሁ የመጣችሁ ያስፈራራችሁ ነገር ጠላት ያወጀ በቤተሰብ ላይ በተኛው ነገር የሆነ ከዚህ ስትወጣ አታገኝም። አሜን። መርዶ አትዘማ፣ መልካም ዜና ትሰማለህ። አሜን። በኢየሱስ ክርስቶስም እኔ ለማን እንደሚያወጅ አላውቅም፣ አባት አባቲውን፣ ወንድም ይሁን፣ የትኛውም ቦታ ያለ የጠላት አዋጅ ሁሉ አይፈጸምም። አሜን። ነገሩ ተገለበጠ። አሜን። አዋጅ ተገለበጠ። ለአንድ ሰው በኢየሱስም ይሁንለት። ተኛውም ፈውስ በአንቺ ለይጽና ዳግመኛ